ለዛ ግን መረጋጋት ይኖርባል። እናት ሰዎች ነገሩ እንጂ ቲና ጋር ነው አሳግቷለች። ምን ይሁን ልካሊ? እባክህን ተረጋጋ። አሁን የታቦቷ ነው ያለችው። ምን አፍጠሽ ታይኛለሽ? ይሄ በጭ አለቃሽ፣ ሰውየው እንዳያስገድለው ተከታዩ። እኔ የምልሽ ቲና እናስተወኝ፣ ማንም እኮ የለም። ያንን ጉዳይ እዚህ ቤት እንዳታወራው እሺ፣ ግን የት ነው የጠፋሽው? አንቺ አንተ እራስህ የት ነው የጠፋኸው? ስልክሽን ሞክሬው እኮ አልሰራም አለኝ። አረ ይሰራል። ቆይ የት ሄደሽ ነው? የሆነ ቦታ አባይ ጋር ነው። እስኪ ዝም በል፣ እዚያ አይወራማል እኮ። ቆይ፣ እንዴት ነው? ደህና ነው? ማውራት የምትፈልግ ከሆነ ደግሞ ውጭ እንውጣ። አይ፣ ግድ የለም። እንደ ዩኒቨርሲቲ ነ ተሻለሽ ደና ነኝ። ተችሎኛል ያንት። እሺ እየቀለድክብኝ ነው አንተ ነህ እንጂ የምትቀልደው። እንደዚህ አይነት ነገር ማረዳ ይመስላል። ምንም ሌላ ነገር አላሰብኩ። ቆይ በአሁኑ ሰዓት ተደውሎ ፖሊሶች ቀጥ ብለው ይመጣ ይመስልህ? አረ እኔ እንደሱ አላሰብኩም። አሰብ ነበረብ። እሺ ልጄ ቶ ቶሎ በተስማሙ ይሻላል። ምንድን ነው ስማሙ የምትፈልገው? ስጣትና ኑሮውን። ምንም ነገር አልሰጣት። ምንም ነገር ስለዚህ አርፈ ተቀመጠና፣ መሞቻ እንተጠባበቅ። ቋንት ሰው ትገላለህ? ባህል ገል ደስ ይለኛል። ግድ ከሆነ ግን ስራ ነው። ፍላጎት ገንዘብ ከሆነ ልስጥ። አልኩ እኮ እንዲህ አይነት ነገር አይሰራም። አልኩ እኮ። እሺ ነገር አለ እንዴ? ዳኔል ዛሬ ላይ እንደፎከረው አድርጎታል። አባባ ያሉበትን ቦታ አውቋል። ቲናን እየተከታተላት እሳቸው ያሉበት ቦታ ላይ መድረስ ችሏል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ያላችሁበት የምድርዳቻ ሳማችሁ ይብሳ። ለቻናል አዲስ ሲሆናችሁ ሰብስክራይብ ላይ ማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እነ እንሆ ትሁት ድራማ ክፍል አርባ አንድ የላችሁ ቀርብ ያለው ባለፈው ክፍል ዳንኤል አባባዬት እንዳሉ ቴናን እየጠየቃት ነበር። ታዲያ ቴናም አንድ ቀን ወስዳለው ብላ ነግረዋለች። ይህንንም አሁን ገና ስራ ተጀመረ ብሎም ከራሱ ጋር እያወራ ነበር። ዛሬስ ምን ተፈጥሮ ይሆን? ዳንኤል የቴና ስራ ቢያስገርመው፣ ግራ እየተጋባ ወደ ኩሽና ያመራል። ታዲያ ኩሽና ላይ ትሁትን ያገኛታል። ትሁትም አዲስ ነገር አለ ዳኒ ትለዋለች። አዎ አዲስ ነገር አለ። አባባ ቲና ጋን ያለው እውነት ነው የምረን ነው ስትለው ዛሬም ትጠራጠርኛለሽ አይደል? ትሁት ይላታል። አይ በፍጹም እንደዛ ማለት አይደለም፣ ግን እንዴት እርግጠኛውን ግብዬ ነው አለችው። ነግራኛለች፣ ቴና ዛሬ ነገረችኝ አባባ እሷ ጋር እንዳሉ እና ደና ነው አለችህ። አዎ ደና ነው፣ ግን በቆየን ቁጥር ደህንነቱ አስጊ ደረጃ ላይ እንደሚደርስ ነው እየታየኛለው። ስለዚህ ይህን ነገር ደግሞ ለመስራት ግዴታ የካሌብ መረጋጋት ያስፈልጋል። እባክሽን ካሌብ እንዲረጋጋና እንድትነግሪው ይፈልጋሉ ይላታል። ትሁትም እሺ ችግር የለም እነግረዋለሁ ትለዋለች። ታዲያ ትሁትም ካሌብ ልታናገር ወደ ሳሎን ስታመራ፣ ነገር ግን ኤደን መታ ነበር። ኤደን ከካሌብ ጋር ቁጭ ብላ እያወራች ስለ አባባ እየጠየቀችው ነበር። እሱም እኔ ምን አውቃለሁ ያለበትን ሁኔታ ማውቀው ነገር የለኝም ለፖሊስ ግን አመልክቻለሁ ኤደንዬ እያለ እጇን ይዞ እያፍተለተላት በነበረበት ቅጽበት ድንገት ትሁትና ዳንኤል ይገባሉ ሲገቡ ሲመለከቷቸው እጇን ይዞ ያያያል። ታዲያ ዳንኤል ንዴቱ ትውጋ አለበት እና ይዞም አንዴ በቦክስ ሲለው ካሌብ ተነስቶ እኔ በገዛ ቤት ይችን አጣጥፍ አልቀመጥም በሚል ስሜት እሱም ቦክሱን ይዘነዝራል። ታዲያ እሴቶቹ አገላግለዋቸው ወደ ውጭ እንዲወጡ ካደረጉ በኋላ ለምንድን ነው ግን እንዲህ የምታደርገው ካሌብ ብላ ትውት ትቆጣለች። እና በገዛ ቤቴ መደብደብ ነበረብኝ ይላታል። አይደለም፣ ነገር ግን አባባ ያለበትን ቦታ ዳንኤል ስለሚያውቅ አሁን ላይ በጸበል ልንይዛቸው ይገባል ትለዋለች። ትሁት፣ አሁን አሁን ግን እንዴት እንዳሞኞሽ ግራ እየገባኝ ነው ያለው። ቆይ እንዴት ልታምኛቸው ቻለሽ? ዳንኤል ማለት እኮ እስከ ዛሬ ሲሰራ የነበረውን ነገር ታውቂያለሽ አይደል? ይላታል። አውቃለሁ፣ ነገር ግን አሁን ደግሞ ያለበትን ቦታ በደንብ እንደሚያውቅ እርግጠኛ ነኝ። በእሷ ግን እርግጠኛ አይደለሁም ያግዘን እንደሆነ እስከዛሬ የሰራው ስራ እየጸጸተው እንደሆነ ነግሮኛል ትለዋለች። እሺ መልካም ከሆነ ይሁን ግን እባክ ካሌብ፣ ቢያንስ አባባ እስኪገኙ ድረስ ስሜትህን ወጥ አድርገህ አባ እንዲመጣ እናድርግ ትለዋለች። እሺ ምን አድርግ ነው የምትይኝ? በቃ ራስ ግን አረጋገው ለእሷም ቢሆን እንደምታቅ አታስመስል፣ እንድታቅ አታድርጋ ትለዋለች። እሺ ብሎ በሀሳቧ ተስማምቶ ዳንኤል ራሱን ካረጋጋና ትንሽ ስሜቱ ዋጥ ካደረገ በኋላ ወደ ካሌብ ተመልሶ ይመጣል። ይኸውልህ ካሌብ አሁን ብንነጋገር ይሻላል። አባባ ትሁት ጋር ተነጋግረን ነበር ቲና ጋር ያለው። ስለዚህ እባክህን ተረጋጋ። አየህ አንተ ስጠት እየሰራህ ነው። እኔ ለእናንተን ላግዛችሁን እየፈለግኩ ያለሁት ይለዋል። አይደል ልታግዘን የፈለግከው እኔ እኮ እማላቅ እንዳይመስልህ የገዛ ምስቴን ስታባልጋት እኮ አውቃለሁ። ዳንኤል አውቃለሁ፣ ሁሉን ነገር ያላወቅኩ መስሎ ከሆነ ተሳስቷል፣ ሁሉንም አውቃለሁ አለው። ይህን ጊዜ ካሌብ ይህንን ሲናገር ዳንኤል ግራ እየተጋባ አንገቱን አቅሰለስለው የሰራው ስራ እየታወቀው ግራ ገባው፣ አፈረም። ታዲያ ካሌብም ለማንኛውም ግን መልካም፣ ይህን ነገር እንደማውቅ እንድታውቅ ብዬ ነው ብሎ ጥሎት ይወጣል። ዳንኤል ግራ ተጋባ። እንዴት እስከ ዛሬ ይህን ጉድ እያወቀ ዝም ሊል ቻለ ብሎ ከቤት ለመውጣት እየጣረ በነበረበት ቅጽበት ስልክ ይደወልለታል። ቆይ፣ የትን ያለሽው? ይላታል። ቲና ነበረች። እኔማ ውጭ ነኝ ያለሁት፣ ውጭ እንዳለሽ አውቃለሁ ሲላትም፣ እንዴት አወቅ ካለች፣ አይ መንገዱ ድምፁ እያስታውቃል ይላታል። እሺ መልካም፣ ዛሬ የሆነ ቦታ እንድንሄድ ይፈልጋለሁ። የት አባባ ጋ ነው ይላታል። ሰፍሎ፣ አይ አይደለም፣ ወይን እንድትጋብሰ ይፈልጋለሁ ወይን ሲላትም፣ ችግር የለም እኔ ጋብሳለሁ፣ በቃ አብረን እንወጣለን ትሏለች። በሀሳቧ ተስማምቶ የኔ ፍቅር ሰሞኑን እኮ አልተገናኘንም ይላታል። ምክንያቱም እሱ ሊያሳካ የፈለገው አባባ ያሉበትን ቦታ እንድታሳየው ነውና፣ ለትሁት ቃል ገባላት። አንቺ ከኤደን ጋር አስታርቂኝ እንጂ አባባን እኔ ያሉበት ቦታ ድረስ ሂጄ አያቸዋለሁ፣ ደግሞም አመጣቸዋለሁ ይላታል። ትሁትም ቃል ገባችለት፣ አስታርቀሃለሁ፣ ግድ የለም አለችው። ታዲያ ኤደንን አግኝታት፣ ኤደን እንደዚህ ትላታለች። ቆይ ግን ትሁት አባባ ያለበትን ነገር እውነት እሱ ያውቃል ብለች ነው አመንሽው? ትላታለች። አዋሚኘዋለሁ፣ ግን አሁን የእናንተ እገዛ ያስፈልገኛል ኤደን አንቺ በባክሽ እሱ መልካም እንደሚያደርግ አድርገሽ አስመስ፣ ካሌብም እንዲረጋጋ ነገሪው በባክሽን፣ ትላታለች። እሺ ብላ በሀሳቧ ተስማምታ ወደ ውጭ ልትወጣ ስትል ዳንኤል ያገኛታል። ኤዱዬ ግን ለምን ይቅር አትይኝም? ምን አጠፋው? በፊት አጥፍቻለሁ፣ አሁን ግን እባክሽ ይቅር በይኝ ይላታል። ኤደንም አይደል ይቅር ልበልህ፣ ግን አባባ ያለበትን ታውቃለህ አለችው። አውቃለሁ ሀይ እስኪ እሱማ ከሆነ አንድ ቁም ነገር ሰራ ማለት ነው። ያለፈውን ጥፋት ግን በእሱ ካስከው ማለት ነው ትለዋለች። አድርገዋለው ሲላት፣ ላይህ ነው ትለውና ጥላው ትሄዳለች። ቆይ ግን እዚህ ስትመጪ ላይሽም፣ ስትሄጂ ደግሞ አይሻለው፣ እኔም ብለሽ ከወትሽ አታውቂም ይላታል። አንተን ብዬ እንድመጣ ከፈለግ ካባባ ያለበትን ቦታ አጣራ ትለዋለች። እሱም እሺ ብሎ በሀሳቧ ተስማማ። ጀንም ጥላው ሄደች። ታዲያ ቴና ስልክ ስትደውልለት ወይን ለመጠጣት አውራት ይወጣል። አውራት ሲወጣም ከእሷ ጋር አብሮት የሚሰሩትን ሰዎችን ትነግረዋለች። የሰማይ ሱባሪ የሚያክል ሰው አብሮኝ ይሰራል። አፓፓን ደግሞ ታውቃለህ። በቅርቡ የምናደርገው እናደርጋለን። ገንዘቡን በሙሉ ወደ ካሌብ አዘዋውርልኝ። በኋላ በተዘዋዋሪ እኔም አገኘው ማለት ነው ግማሹን። ስለዚህ ያ እስኪሆንልኝ ነው እየጠበኩ ያለው፣ ትጨርሻለሁ ትለዋለች። እሺ በቃ አሪፍ ነው ጥሩ ነው፣ መቼ ትወስጅኛለሽ? ሴላት ነገ አለችው። በሀሳቧ ተስማምቶ ትንሽ ከጎነጩና ከጠጡ በኋላም ይወጣሉ። በነጋታው ግን እሷ ለእሱ ሰዓት ነግረው ወታ ትሄዳለች። ታዲያ ዳንኤልም እየተከታተላት ነበር። የተከታተላት በነበረበት ቅጽበት ከዛ አግትልኝ ካለችው ሰው ጋራ ቆማ እያወራች ነበር። ታዲያ እሱም ከጎን በጎን እየሄደ እየተመለከታት ነበረ። ምግብ አምጭልን እንጂ ይላት አላጋችሁ። እሺ አመጣላችኋለሁ። ግን ይህ ሰው እያልተስማማ አይደል ትለዋለች። አዎ እስከ ዛሬ ቀልጠፍ ያሉ ሰዎች ነበር የሚያጋጥሙኝ፣ ያንቺ ግን በጣም ተንዛዛ። ደግሞ የከፈልሹ ብር ትንሽ ነው፣ ስለዚህ ያስጨምርሻል። በራብ ደግሞ እንዳትቀይን ይላታል። እሺ በቃ ችግር የለም ትለዋለች። አሁን በሂጅና ምግብ አምጭልም ብሎ ሲያንጓጥጣትም እሺ ብላ ምግብ ልታመጣ ስትሄድ ዳንኤል ግን እየተከታተለ በሩን አባባ ያሉበትን በር ተጠግቶ እያዳመጠ ነበር። እውነት ቲና ምግብ ልታመጣ በሄደችበት ቅጽበት ዳንኤል እዛ ላይ ቁሞት አገኘ ይሆን? ወይንስ እንዴት ይሆን ይሆን በቀጣይ ክፍል የምንመለከተው ይሆናል። እስከዚያው ጤና ያስጥልን።